ዲያቆን ከመሆኔ በፊት ቤተ ክርስቲያኗን በመዝሙር አገለግል ነበር። ከዘማሪዎች መካከል ነበርኩ። ከበሮም እመታለሁ። ከበሮ የተማርኩት እዚያው ነው። ዲያቆን ዮሐንስ አሊያም ዮሐንስ አሎንዞ እባላለሁ። በርካቶች ኢትዮጵያዊ ደም እንዳለብኝ ያስባሉ፣ ነገር ግን እኔ ፊሊፒኖ ካናዳዊ ነኝ። አሁን በካናዳዋ ካልጋሪ ግዛት ነው የምኖረው። በቅርቡ ነው ከኦንታሪዮ ለስራ ወደዚህ የመጣሁት። የአውሮፕላን ጥገና ኢንጂነር ሆኜ የሰራሁ እገኛለሁ። በምኖርበት ካልጋሪ አካባቢ ሕፃናትን አስተምራለሁ ምክንያቱም እነሱም እንዴት መዘመር እንዳለባቸው መማር ይሻሉ። በቻልኩት መጠን ቤተ ክርስቲያኗን ለማገልገል ጥረት አድርጋለሁ። ዲያቆን እንደሆንኩ ነግሬያችኋለሁ። ስለዚህ በቅዳሴ ሥነ ሥርዓት ላይ እሳተፋለሁ። አማርኛ ለመማር ትንሽ ከብዶኛል። ቅላጼውን ለመማር አልቸገረኝም። ማንበብ ግን ከባድ ነው። የመረዳትም ችግር አለብኝ። ነገር ግን ፊደል ካጠናሁ በኋላ መዝሙርና ሌሎች ንግግሮችን ለመማር ቀሎኛል። አሁን አሁን ማንበብና መጻፍ እየቀለለኝ ነው። መረዳቱ ላይ ግን ይቀረኛል። ለዚያ ነው ብዙ ጊዜ አስተርጓሜ የምፈልገው። መዝሙር ክፍል እያለሁ መዝሙሩ በአማርኛ ንባብ ምን ማለት እንደሆነ የምትተረጉምልኝ መምህርት ነበረች። በዚህ ምክንያት ነው የተወሰኑ የአማርኛ ቃላትን ያወቅኩት። ኢትዮጵያን ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ካልቀረቧት መረዳት ከባድ ሊሆን ይችላል። ኢትዮጵያዊ ሳይሆን ቤተ ክርስቲያኗ ውስጥ እንዳደገ ሰው ባህሉንና ልምዱን ለማወቅ ጊዜ መውሰድ ያስፈልጋል። ነገሮችን ለምን እንደምናደርግና ቅዱሳንን ለምን እንደምናከብር መረዳት ይጠይቃል። ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማያውቋት ብዙ ነገር አለ። ያደግሁት ቤተ ክርስቲያን ውስጥ ነው። ለእኔ በየሳምንቱ ቤተ ክርስቲያን መሄድ እንደ መታደስ ነው። ልክ እንደ ሳምንታዊ ቡና ማለት ነው። ቤተ ክርስቲያኗን ካልተሳለም ሳምንቱን ሙሉ ጥሩ ስሜት አይሰማኝም። አባቴ ለሃይማኖታችን በጣም ቁርጠኛ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባል በመሆን ከቤተሰባችን የመጀመሪያው ነው። ከካቶሊክ እምነት ነው የተቀየረው። ከዚያም ከድቁና ጀምሮ አሁን ቅስና ተቀብሏል። ይህም ለሃይማኖቱ ያለውን መሰጠት ያሳያል፣ ለጌታ ያለውንም ታማኝነት ያሳያል። could go on and on talk about like once you get him started ስለ ሃይማኖቱ ማውራት ከጀመረ ማስቆም ከባድ ነው። ለሁለት አሊያም ለሶስት ሰዓታት ሊያወራ ይችላል። ስለ አምላክና ስለ ሃይማኖቱ ማውራት በጣም ይወዳል። በቻልኩት አቅም ቤተ ክርስቲያኗን በማገልገል መቀጠል እፈልጋለሁ። ፈጣሪ ለእኔ የሚሆን እቅድ እንዳለው እርግጠኛ ነኝ። ማን ያውቃል? ምናልባት ካህን ወይም መነኩሴ ያደርገኝ ይሆናል። ዲያቆን እሆናለሁ ብዬ አላቀድኩም ነበር። እርሱ ነው ያደረገኝ። በመሆኑም ፈጣሪ ለእኔ የያዘልኝ እቅድ እንዳለ አምናለሁ።